ሩታ እንግዲህ እርሜላ ከህይወቷ እንድትወጣ ብዙ ጊዜ ለምናታለች፣ ብዙ ነገርም ብላ አስጠንቅቃታለች። እርሜላ ነገር ግን ከሷ ህይወት ልትርቅም ልትወጣም አልቻለችም። ጭራሽ ባዝ ብሎ ባሏን አፈቅራለው በማለት እንግዲህ ሌላ ታሪክ ውስጥ ገብታለች ማለት ነው። ሩታ እንግዲህ በጣም እጅግ በጣም ብዙ ነገር እያሰበች ነው። በዚህ ሰዓት እንግዲህ ጠበቃውን እያናገረች ነው። ሀቤሊንና ሄርሜለን ልትከሳቸው ማለት ነው። አንዳንድ ጊዜ እንግዲህ ሰዎችን ጸጥ ብለን እስኪ ምን እንደሚሆኑት ስናስባቸው፣ ጊዜ ስንሰጣቸው ምንም ማድረግ የማንችል ደካማ እንደሆነ ነው የሚገባቸው፣ ማለት ነው። አንዳንድ ጊዜ የሰው ልጅ በመናገርና በማውራት ብቻ ማመን የለበትም ማለት ነው። በዝምታ ውስጥ የሚገባ ሰው እንግዲህ ብዙ መልስ አለው። እንግዲህ ሩታ ብዙ ጊዜ ተናግራለችም በዝምታም እያሳለፈችበት ታይም አለው ማለት ነው። ነገር ግን አሁን በዚህ ሰዓት ከአቅሟ በላይ የሆነ እንግዲህ ሄርሜላ ገፍታ መታ። አብርሃምን አፈቅረሃለው ከአንተ ጋ መሆን ፈልጋለው ይፈልጋለው በደንብ ነው ፍቅር የሚሰጥ ክበ ማለት እንግዲህ ትልቅ ወንጀል ሰርታለች ማለት ነው ምክንያቱም አብርሃም ማለት ባለትዳር ወንድ የልጅ አባት ሚስቱ አራስ ሆና ያለች ባል እንዴት ነው ምን አይነት ልብ ሲኖርሽ ነው መጥተሽ የምታፈቅሪ ኤርሜላ እንግዲህ ከባድ ችግር ነው የፈጠረችው ማለት ነው እንግዲህ ሩታ እንደተናገረችው እኔ ይቅርታ ላደርግለት እፈልጋለሁ። ልጄንም ከሱ ጋር መሳደግ እፈልጋለሁ። ፍቅር እንዲያገኝ ልጄ ያለ አባት እንዲያደግ አልፈልግም ብላለች ማለት ነው። ነገር ግን ይቅርታ ማድረግ ያልፈለግኩት ነገ ተመልሶ እሷ ጋር ስለሚሄድ ለምን ቃሌን አበላሻለሁ። ምክንያቱም እሱ ከእሷ ጋር ሊላቀቅ አልቻለም። ዛሬም ነገም ከሷ ጋር ነው የሚገኘው በዙሪያ ያሉ ሰዎች ናቸው የሱን ሕይወት እየተቆጣጠሩ ያሉ። እሱ በህይወቱ ላይ መወሰን አልቻለም፣ በማለት እንግዲህ ብዙ ነገር ተናግራለች ማለት ነው። እነ ሀቤል እንግዲህ በመጀመሪያ ሄርሜላን እነሱ ነበረው ይዞ የመጡት ማለት ነው። ሄርሜላ እንግዲህ በመጀመሪያ አድናቂ ነኝ ብላ ነበረ የአብርሃም ህይወት ውስጥ የገባችው። ዛሬ ግን ገፍታ መታ ትዳሩን አፋትታ አፈቅረሃለሁ ወዳለው አብርሽ እኔ የምትፈልገውን ነገር አድርግልሃለሁ በደንብ ነው ፍቅር የሚሰጥክ፣ በማለት እንግዲህ ይህ አብርሃምን ልብ ለማሸፈጥ እየሞከረች ነው ማለት ነው። እኔ የገረመኝ ነገር ቢኖር ሩታ ሩታስ እንግዲህ አንዴ ገብታበታለች፣ ዝምታም ትመርጣለች፣ አንዳንድም ትናገራለች። ሄርሜላ ቆይ ሄርሜላ ቤተሰብ ላትም እንደዚህ ስታደርግ እንደዚህ የሰው ትዳር ስታፈርስ ስለምንድን ነው ውሃ የማይሉት? እኔ ጥያቄ የሆነኝ ትልቅ ነገር ይሄ ነው ማለት ነው። እንግዲህ ሀቤል በዚህ ሰዓት እንከሳሃለን ብለዋል ማለት ነው። ሩታ እንከሳለሁ ብላለች። የሩታ አክስትም እንግዲህ ገኒ፣ አንተ መከሰስ አለብህ፣ እንከሳሃለን ምክንያቱም የሷ ህይወት ውስጥ ገብተህ እቲ ዝግጅት አዘጋጅተ አፍቅራሎው ፍቅርህን ትገልጽለታለ ብለ እንደዚህ አይነት ታሪክ የምትፈጽመው አንተ ማንህ ምንድነ? ከሮታ እጅ ውስጥ እኮ ስትበላ ነበረ እስከ ዛሬ እኮ ከሮታ እጅ ነበረ ስትበላይ ነበረ። ተመልሰው እጇን መበብላቱ አይከብድህም በማለት እንግዲህ ጠርታብዙ ብዙ ነገር ተናግራለች ማለት ነው። ነገር ግን እንግዲህ ሀቤል በጣም አስነዋሪ ንግግር ነበረ ሲናገር ነበረ ማለት ነው። አፍላፊ ነገር ነበረ ሲናገር ነበረው። ነገር ግን ገኒ እኔ ካንተ ጋር ሊጨቃጨቅ አልመጣውም ብላው ነበረ ማለት ነው። እንግዲህ በዚህ ሰዓት ሩታ ከሳች አለው። ሁሉም ትዳር ውስጥ ገብቶ እንደዚህ የሚያቦኩትን መከሰስ አለባቸው ሰብስቢያቸው ከሳለ በማለት እንግዲህ ተናግራለች ማለት ነው። ሰላም ሰላም! ውድና የተከበራችሁ የኔ ውድ ቤተሰቦች የቻናሌ ቤተሰቦች፣ እንዴናችሁ? ደህና ናችሁ ወይ? እኔ አለው ፈጣሪ የተመሰገነ ይሁን። እናንተን በያላችሁበት ቦታ ሰላማችሁ ይብዛልኝ። እኔ ያለው ፈጣሪ ይመስገን። እንኳን ወደ ቤቴ በሰላም መጣችሁ። እንግዲህ ይህን ቪዲዮ ስታዩ ሼር ላይክ አድርጉልኝ። መልካም እንላራስ ነው፣ ከእናንተ የሚጎል ነገር የለምና ሸላይክ ካርጉልኝ፣ ቪዲዮውን ስታውላ ካርጉልኝ። ሰላማችሁ ብዛልኝ። ስለምታደርጉልኝ በሙሉ ከልብ አመሰግናለሁ። ክበሩልኝ፣ ፈጣሪ የልባችሁ ምሻት ክፍልላችሁ፣ ከሀጢአት ውጭ። ሰላማችሁ ብዛልኝ። እንግዲህ ዛሬ በአዲስ ቪዲዮ እመጥቻለሁ ማለት ነው። ሄርሜላ እንግዲህ አያልቅባት ነው። እሷ ሰሞኑ ራሱ አያልቅብሽ እንግዲህ አብርሃምን እንግዲህ አፈቅርሃለሁ ከአንተ ጋር መኖር እፈልጋለሁ በደንብ ነው ፍቅር የሚሰጥክ በማለት እንግዲህ የአብርሃምን ልብ ለማሸፈት እየሞከረች ነው። አብርሃም እንግዲህ ፌንት ሰርቶ አኪም ቤት ሁሉ ገብቶ ነበረ ማለት ነው። ነገር ግን እንግዲህ አልተሳካለትም። ኤርሜላ በጣም አስቸጋሪ ነው። አብርሃም በጣም ነበረ የደነገጠው። እንዳትነክኝ ከዚህ በኋላ እኔ ባለሁበት ቦታ እንዳደርሺ እያላት ነበረ ማለት ነው። እሷ እንግዲህ እንደ እባብ ተጠምጥማበት ልትላቀቆ አልቻለችም ማለት ነው። በጣም ነው የሚያስጠላው። አንዳንድ ጊዜ የምናደርጋቸው ነገር አናቅም ማለት ነው። አስቸጋሪ ነው፣ የሰው ትዳር ውስጥ ገብተን ማቡካት አንዳንድ ጊዜ ያስጠላል ማለት ነው። ምክንያቱም ትዳር የሁለት ሰዎች ናቸው እንጂ ሌላ ሰው እየገባበት የሚያቦካ ጤና ጣቢያ አይደለም። ትዳር ማለት ትዳር ክብር ነው። የሁለት ሰዎች ናቸው እንጂ ሶስተኛው ወገን ገብቶበት አስተያየት የሚሰጥበት የሚቦካካበት፣ የሚጨማለቅበት አይደለም። ነገር ግን እንግዲህ እነ ሀቤል አብርሃምን መንገድ እንዲስት እያደረጉ ያሉ እነሱ ናቸው ማለት ነው። ኤርሜላ እንግዲህ አንድ ጊዜ አንቺ ምንድን ነው የሚባለው? የበሰበሰ አይፈራም ሆነሻል። አንቺ እንግዲህ የሰው ትዳር ውስጥ ገብተሽ እንግዲህ የሰው ባልን አፈቅራለሁ ማለት በጣም ነው የሚያስጠላ። እውነት ለመናገር ስንት የሚፈቀር ወንድ አለ እና አንቺ አንቺ ባለትዳር የሆነ ወንድ ሚስቱ አራስ ሆና ያለችው ወንድ እንደዚህ ማለትሽ በጣም አስነዋሪ ነው፣ እርሜላ እውነት እንደ ሴት ዞር ብለሽ ብታስቢ ያንቺ ባል እንደዚ ሌላ ሴት መታ እንደዚህ ብትለው ምን አይነት ስሜት እንደምሰማሽ እንደው ራስሽን በሩታ ቦታ ሆነሽ ብትመለከቲ እኔ በጣም ነበረ ደስ የሚለኝ ማለት ነው። ለማንኛውም ፈጣሪ መስተዋል ይስጥሽ። እኔ ሌላ ምንም የምልሽ ነገር የለም፣ እርሜላ። ለሰው ልጅ መስተዋል ይስጡ ፈጣሪ። መስተዋል ጎለን መንገዳችንም ለቀን ሌላ መንገድ ነው የምንይዘው ማለት ነው። በጣም አስቸጋሪ ነው። አንዳንድ ጊዜ ሰዎች ስንባል ፈጣሪ ለሁላችንም መስተዋሉን ይስጠን። በጣም ነው የሚያስጠላ። አንዳንድ ጊዜ የምናደርገውና የማናደርጋቸው ነገር ለይተን ማወቅ አለብን እና የሰው ትዳር ውስጥ የሰው ህይወት ውስጥ ገብተን ሌላ ወከባ፣ ሌላ ታሪክ፣ ሌላ ታምር መፍጠር በጣም ዋጋ ያስከፍለናል ማለት ነው። ኤርሜላ እንግዲህ አንቺ የሩት ቦታ ብትሆኚ ኖሮ ይሄ ትዳር ያንቺ ቢሆን ኖሮ ያንቺ ባል እንደዚህ ሌላ ሴት መታ እንደዚህ ቢታደርግ ኖሮ ምን ታደርጊ ነበረ? እንደው እኔ ይሄን ለሰከንድ ጊዜ ወስደሽ እንደው ለሁለት ደቂቃ ጊዜ ወስደሽ ብታስቢ የሩታ ስሜት በደንብ ነበር የሚገባሽ። ማለት ነው እንግዲህ ሄርሜላ ፈጣሪ መስተዋሉን ይስጥሽ። በጣም አስቸጋሪ ነው እና ቤል እያደረጉት ያሉ በጣም ነው የሚያስጠላ ማለት ነው። በጣም እጅግ በጣም አስነዋሪ የሆነ ነገር ነው ማለት ነው። በጣም ነው የሚያስጠላ እውነት ለመናገር። ትዳሩ የሩታ እና የአብርሃም ነው እንጂ እናንተ መሀል እየገባችሁ እንግዲህ አንዴ ቁረጡ፣ አንዴ ፍለጡ ብላችሁ እንትን ምሰጡት ምንም የሚመለከታችሁ ነገር የለም። ትዳሩ የሁለታቸው ነው። በነገራችን ላይ አብርሃም እና ሩታ መቼም አይለያዩም። ልጆቹ በጣም ነው የሚዋደዱት። አብርሃምን እንግዲህ መንገድ እያሳቱ ያሉት እነ ቡሩክ ተብዮና እነ ሐቤል ናቸው ማለት ነው። ምክንያቱም መንገድ እንዲስት እያደረጉ ያሉት ሁለቱ ናቸው እንጂ አብርሃም ሩታን በጣም ነው የሚወዳት። እንግዲህ ከልጁ ጋር መሆን ይፈልጋል፣ ትዳሬን ይፈልጋለሁ ብሎ በግልጽም ተናግሯል ማለት ነው። ሩታን ሩታ እንግዲህ ልጄ አባት አቶ የልጅ አባት ፍቅራቶ እንዲያድግ አልፈልግም እንጂ ይቅርታ አደርግለት ፈልጋለው። ነገር ግን ይቅርታ ያልተቀበልኩት ነገ ተመልሶ እሷ ጋ ስለሚሄድ ለምን እደክማለሁ? ለምን ሌላ ህይወት ህይወቴ አሁንም እንደ በፊቱ እንዲሁን ስለማልፈልገው ለዛ ነው በማለት እንግዲህ ተናግሯል ማለት ነው። በጣም አስቸጋሪ ነው እንግዲህ። ሩታዬ፣ በጣም ትግስተኛ ነሽ እንግዲህ አርግዜሽ እስክትወልጂ ድረስ ብዙ ፈተና ነበረብሽ። ብዙ ውጣ ውረድን አሳልፈሻል። እንደገናም ደግሞ ወልደሽ እንግዲህ ሌላ ታሪክ ሌላ ድራማ ይዞ መጡ ማለት ነው። እኔ በጣም አይደክማችሁም? ራሱ የሰው ህይወት ውስጥ ገብቶ እንደዚህ ሲያበቁ ጣሪያ በሰው ህይወት ውስጥ ውጡላቸው፣ በሰላም ይኖሩ ልጆቹ ሀቤል በነገራችን ላይ አንቴ በጣም ተንኮለኛ ሰሆነ የሚታደርጋቸው ነገር ራሱ በጣም ነው የሚያስጠላ። ሀቤል በነገራችን ላይ ፈጣሪ ለሁላችንም መስተዋሉን ይስጠን። በጣም ነው የሚያስጠላ። የሰው ህይወት ውስጥ ገብተን አንድ ውጭ ግቢ እንደዚህ ወሳኝ በቃ የአብርሃምን ህይወት እኮ እነሱ የሚመሩት አደረጉት እኮ። የአብርሃምን ህይወት እነሱ የሚኖሩ እኮ ነው ያስመሰሉት ማለት ነው። ፈጣሪ ለሁላችሁ መስተዋሉን ይስጣችሁ ማለት ነው። በጣም ነው የሚያስጠላ። ወደ ራሴሽ ተመለሽ ሄርሜላ፣ እንደው ለሁለት ደቂቃ የሩት ቦታ ራሴሽን አድርጌሽ አስቢ። አንቺ ብቾኝ ምን ታደርጊ ነበረ? ሴት ልጅ ሆኔሽ ሴት ልጅ ላይ እንደዚ ማደረግ በጣም ከባድ ነው ማለት ነው። በጣም ያስጠላል። በነገራችን ላይ በጣም ነው የሚያስጠላ እያደረግሽ ያለሽ እውነት ምንም እንትን አይሰጥም ማለት ነው። ምንም ደስ አይልም። በጣም ነው የሚያስጠላው እርሜላ። በነገራችን ላይ ፈጣሪ ልቦና አይስጥሽ። አብርሃምን፣ አንተም ፈጣሪ ልቦና አሰብቶ ወደ ትዳሪክ ይመልስ። እንግዲህ ውድ ቤተሰቦቼ ዛሬ ይዤ መጣሁት ይህንን ይመስል ነበረ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸርቆዩልኝ ቆዩልኝ። ሰላማችሁ ይብዛልኝ። ቪዲዮ ሲታዩ ላይክ አርጉልኝ። ከኛ የሚጎል ነገር የለምና፣ ሰላማችሁ ይብዛልኝ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። ሰላማችሁ ይብዛልኝ።